ወቅቱ የዝውውር ጊዜ እንደሆነ ይታወቃል። ታዲያ በአውሮፓ ኃያላን ክለቦች እየተሰሙ ያሉ አዳዲስ ጉዳዮች ምን ይመስላሉ? አርሰናልን በማስቀደም ቆይታችን የምንጀምር ይሆናል። አብራችሁን ቆዩ። በአርሰናል ቤት እየተሰሙ ያሉ ጉዳዮች፣ አሁን ክለቡ ሶስት የሚደርሱ ዝውውሮችን እንዳጠናቀቀ በእርግጠኝነት ማውራት ይቻላል። ከፓሪዛ ባልካ እንዲሁም ደግሞ ከዛ ባለፈ ዙቢሜንዲ፣ ከዙቢሜንዲ ባለፈ ደግሞ ባለፉት ሁለት ቀናት ውስጥ ወደ መጠናቀቁ የተቃረበ ወይም ደግሞ የሜዲካል ምርመራ ብቻ እየቀረው የሚገኘው የብሬንትፎርድ የክርስቲያን ኖርጋርድ ጉዳይ በዋነኛነት የሚጠቀሱ ዝውውሮች ናቸው። አርሰናል እስካሁን ድረስ በዝውውር መስኮቱ መቶ ሚሊዮን ፓውንድ የሚጠጋ ገንዘብ እንኳን አላወጣም። ከፍተኛ ክፍያ የከፈለው በዙቢሜንዲ ላይ እንደሆነ ይታወቃል። አሁን ቀጣዩ ዝውውር በአርሰናል ቤት በአጥቂ ክፍሉ ላይ ይሆናል ተብሎ ቢጠበቅም፣ አርሰናል ግን ሞስኬራ የተባለ ተከላካይ መስመር ተሰላፊ ከቫሌንሲያ ለማስፈረም ከጫፍ ስለመድረሱ እየተነገረ ነው። ንግግሮች እየቀጠሉ ነው የሚገኘው። ቫሌንሲያ የተጫዋቹን ፍላጎት ተረድቷል። ተጫዋቹ ለመድፈኞቹ የመጫወት ፍላጎት አለው ተብሏል። ስለዚህ በቀጣይ የምንሰማው የአርሰናል ቤት ትልቁ ዝውውር ሞስኬራ እንደሚሆን ይጠበቃል። ስፔናዊ ተከላካይ ባለፈው የውድድር ዘመን ምንም እንኳን ቫሌንሲያ በሁለተኛው የውድድር አጋማሽ የተሻለ እንቅስቃሴ ማሳየት ቢችልም በግሉ ግን የተሻለ የውድድር ዘመን አሳልፏል ተብሎ ይታመናል። ገና በጣም ታዳጊ ነው። በትልቅ ደረጃ መጫወት ይችላል። ስፔናዊ ነው፣ ገዘፍ ያለ ቁመና ያለው ምናልባትም ለአርሰናል ለቀጣዮቹ አስር ዓመታት በተከላካይ ክፍሉ ላይ ያለውን ቦታ ምንም አይነት ጭንቀት ውስጥ እንዳይገባ ሊያደርገው የሚችል ዝውውር እንደሚሆን የሚታመነው በቀጣይ ደግሞ በአርሰናል ቤት የቤንጃሚን ሴስኮ ዝውውር የሚጠበቀው ጉዳይ እንደሚሆን ነው እየተነገረ የሚገኘው። ማንቸስተር ዩናይትድ ቤት እንሂድ። ማንቸስተር ዩናይትድ ቤት እንግዲህ አሁን ባለው ሁኔታ ዝውውሩ የተጠናቀቀ ተብሎ ልንናገረው የምንችለው የማቲያስ ኩኛን ዝውውር እንደሆነ ይታውቃል ከማቲያስ ኩኛ በመቀጠል ግን በቀጣዮቹ ቀናቶች ውስጥ እንደሚጠናቀቅ የሚጠበቀው ዝውውር የብሬንትፎርዱ የመስመር ተጫዋች ብሪያን ኤምቦይሞ ዝውውር እንደሚሆን ይጠብቃል። ብሪያን ኤምቦይሞ አዲሱ የማንቸስተር ዩናይትድን የማጥቃት መስመር የሚመራው ተጫዋች ሆኖ እንመለከቷለን። ልክ እንደ ማቲያስ ኩኛ ሁሉ ከ60 ሚሊዮን ፓውንድ በላይ ማንቸስተር ዩናይትድ ለብሬንትፎርድ የሚከፍለው ክፍያ እንደሚሆን ነው የሚጠበቀው። ስለዚህ የብሪያን ኤምቦይሞ ዝውውር ተጫዋቹ ያለውን ኢንቴንሽን፣ ፍላጎቱ ለማንቸስተር ዩናይትድ የመጫወት ፍላጎቱን ለብሬንትፎርድ አሳውቋል። መልቀቅ ይፈልጋል። ማንቸስተር ዩናይትድ ጋር በግል ጥቅማጥቅሞች ዙሪያ ተስማምቷል። ቀሪው ነገር በአከፋፈል ወይም ደግሞ እነዚህ ዲል ስትራክቸር በምንላቸው ዙሪያ ላይ በዩናይትድና በምዕራብ ለንደኑ ክለብ በብሬንትፎርድ መካከል የሚደረገው ስምምነት እንደሚሆን ነው ብዙዎቹ የገለጹ የሚገኘው በማንችስተር ዩናይትድ በኩል ሌሎች ተጨማሪ ዝውውሮች እንደሚኖሩ ይጠበቃል። በስምንት ቁጥር የአማካይ ስራ ተሰላፊ ከዛ ባለፈ አንድ ዘጠኝ ቁጥር ከዛ ባለፈ ደግሞ አንድ ግብ ጠባቂ ይፈልጋሉ ተብሎ ይታመናል። ታዲያ ትላንትና አመሻሹን ዛ አትሌቲክ ይዞት የወጣው ዘገባ እንደሚያሳየው ከሆነ ዲቡ ማርቲኔዝ ወይም ደግሞ ኤሚሊያኖ ማርቲኔዝ የአስቶንቪላው አርጀንቲና ግብ ጠባቂ ለማንቸስተር ዩናይትድ ለመጫወት ፍላጎት አለው የሚሉ ዘገባዎችን ይዞ ወጥቷል። ተአማኒ ከሚባሉ ሶርሶች መካከል አንደኛው ዛ አትሌቲክ እንደሆነ ይታወቃል። ተጫዋቹ ወደ ማንቸስተር ዩናይትድ ለማምራት ፍላጎቱን አሳይቷል ይላል። ይሄ ለማንቸስተር ዩናይትድ ደጋፊዎች በመልካም ጎኑ የሚጠቀስ ነው። እድሜው 33 ዓመቱ ላይ ይገኛል። ግን ማንቸስተር ዩናይትድ ደጋፊዎች የሚያውቁት አንድ ታሪክ አለ። ኤድዊን ቫንደርሳር ከፉልሃም ማንቸስተር ዩናይትድን ሲቀላቀል 35 ዓመቱ ላይ ይገኝ እንደነበረ የሚዘነጋ ጉዳይ አይደለም። እንዲህ ያለውን ዝውውሮች መፈጸም ለማንቸስተር ዩናይትድ ትልቅ ትርፍ ነው ተብሎ ነው የሚታመነው። ካለው ልምድ አንጻር፣ የፕሪምየር ሊጉን ባህሪ ከመረዳት በፕሪምየር ሊጉ ያለውን ልምድ ከተመለከትን ከዛ ባለፈ ደግሞ እንደ አንድ መሪ የሚታይ አይነት ግብ ጠባቂ እንደሆነ ይታወቃል። ዲቡ ማርቲኔዝ ምናልባት ወደ ማንችስተር ዩናይትድ የሚያመራበት እድል እንዳለ እየተነገር ነው። የአርጀንቲና ሚዲያዎችን በስፋት ይህን እያወሩ ነው የሚገኙት። በዩናይትድ እና በማርቲኔዝ ወኪሎች መካከልም ንግግሮች እንዳሉ እየተጠቆመ ይገኛል። ሌላው ዛሬ ደግሞ ቴሌግራፍ ይዞት የወጣው ዘገባ እንደሚያሳዩ ከሆነ በአጠቃላይ የእንግሊዝ ጋዜጦች እየዘገቡት ያለው ሌላኛው ተጫዋች ቪክተር ዮኬሬሽ ነው። ቪክተር ዮኬሬሽ ለአርሰናል ቅድሚያውን ሰጥቶ እንደነበረ የምናስታውሰው ነገር እንደሆነ የሚዘነጋ ያለም አሁን ቪክተር ዮኬሬሽ ዩተርን አድርጓል እያሉት ይገኛሉ የእንግሊዝ ሚዲያዎች ተጫዋቹ ወደ ማንቸስተር ዩናይትድ ለማምራት ዝግጁ ነው ተብሏል። ለስፖርቲንግ ሊዝበን ኃላፊዎች እንደተናገረው ከሆነ ከዚህ በኋላ በስፖርቲንግ ሊዝበን የመጫወት ምንም አይነት ፍላጎት እንደሌለውና የመልቀቅ ፍላጎት ብቻ እንዳለው መናገሩ ከሰሞኑ ሲነገር ነበር። አሁን ደግሞ ከቀድሞ አሰልጣኙ ሩበን አሞሪም ጋር ዳግም የመጣመር ፍላጎት እንዳለው በኦልትራፎርድ እየተገለጸ ነው የሚገኘው። ተጫዋቹ በቀጣይ ማንቸስተር ዩናይትድ በአጥቂ ክፍል ላይ ዝውውሮች እንደሚያደርግ የሚጠበቅ ነው። ተጫዋቾችን መሸጥ አለበት፣ ያንን ለማድረግም ስራዎችን እየሰራ እንደሆነ ይታወቃል። በስተመጨረሻም በማንቸስተር ዩናይትድ ቤት ማንሳት ያለብን ጉዳይ የጀደን ሳንቾን ጉዳይ ነው። ጀደን ሳንቾ 250 ሺህ ፓውንድ የሚከፈለው ተጫዋች እንደሆነ ይታወቃል። በሳምንት ለፈላጊ ክለቦቹ ይህን ያህል ደሞዝ መክፈል ዳገት ሆኖባቸዋል። ነገር ግን ናፖሊና ዩቬንቱስ ማንችስተር ዩናይትድ የሚፈልገውን 25 ሚሊዮን ፓውንድ ለመክፈል ፍላጎት እንዳላቸው እየተነገረ ነው የሚገኘው ችግሩ ሳንቾ ደሞዙን ሊቀንስላቸው ዝግጁ አለመሆኑ ይመስላል። አሁንም ድረስ ሳንቾውን ፈላጊዎች ሆነው ሲመጡ ተጫዋቹ ለማንችስተር ዩናይትድ ያስቀመጠውን ገንዘብ ለመክፈል ዝግጁ ናቸው አብዛኞቹ ክለቦች፣ ፌነርባቺ ዩቬንቱስ፣ ከዛ ባለፈ ናፖሊን መጥቀስ እንችላለን። እንደዚያም ቢሆን ግን የተጫዋቹ ደሞዙን ለመቀነስ ዝግጁ አለመሆን ለፈላጊዎቹ ክለቦች ነገሮችን አወሳስቦባቸዋል እየተባለ ይገኛል። ቸልሲ ቤት እንግባ። ቸልሲ ቤት ብዙ ዝውውሮችን እየሰማን አይደለም የምንገኘው፣ ነገር ግን በቀጣዮቹ ቀናት ውስጥ አንድ የሚያልቅ ዝውውር መስማታችን የሚቀር አይደለም። ይህ ዝውውር የጄሚ ጊቴንስ ዝውውር እንደሚሆን ነው የሚጠበቀ የሚገኘው ጂሚ ባይኖ ጊቴንስ በቦርሻ ዶርትሙንድ ይገኛል። 50 ሚሊዮን ፓውንድ ቦርሻ ዶርትሙንድ የለጠፈበት ዋጋ እንደሆነ ነው ሲነገር የነበረው። ስለዚህ ቸልሲ ሌሎች ዝውውሮችንም እንደሚያደርግ ይጠበቃል። በዋነኛነት ግን ቀዳሚ አድርገን ልንመለከተው ምንችለው ዝውውር ይሄ የጊቴንስ ዝውውር በቅርብ ቀናት ውስጥ በቸልሲ ቤት የምንሰማው አዲስ ዝውውር እንደሚሆን ይጠበቃል። ሊያም ዴላፕን አስቀድመው አስፈርመው በዘጠኝ ቁጥር ሚና ላይ የሚጫወትላቸውን ተጫዋች አግኝተዋል። ኒኮላስ ጃክሰንን ሊለቁ የሚችሉበት እድል አለ የሚሉ መረጃዎች እየወጡ ነው። ከወደ ጣሊያን የሚወጡ መረጃዎች እንደሚጠቁሙት ከሆነ ዩቬንቱስ የዚህን ተጫዋች ዝውውር የመጨረስ ፍላጎት እንዳለው እየተነገረ እየተጠቆመ ነው የሚገኘው። ሊቨርፑል ቤት እንደየገባን ከሆነ ሊቨርፑል ቤት ትላንትና የተጠናቀቀ ዝውውር አለ። ሜሎስ ኬርኬዝ አዲሱ የሊቨርፑል ፈራሚ መሆኑ ተረጋግጧል። የግራ መስመር ተመላላሽ ነው። ምናልባትም ለረዥም ዓመታት የሮበርትሰንን ቦታ የሚይዘው ተጫዋች እንደሚሆን ይጠበቃል በጣም አግሬሲቭ በሁለቱም ሚናዎች ማለትም በማጥቃትም በመከላከልም ሚዛናዊ የሚባል ተጫዋች ነው። ከሌላኛው ሃንጋሪያዊ ወዳጁ ጋር የሚገናኝ ይሆናል። ዶሚኒክ ዝቦዝ ላይ ከዚህ ቀደም በሀንጋሪ ብሔራዊ ቡድን በአንድ አጋጣሚ ጨዋታው አንድ ለአንድ በተጠናቀቀበት አጋጣሚ በቀይ ካርድ ወጥቶ ነበረ። ወደ አውሮፓ ዋንጫ ለማለፍ በሚደረግ የማጣሪያ ጨዋታ ላይ ነበር እሱ በቀይ ካርድ የወጣው። ከዛ ባለ በኋላ ጨዋታው ሲጠናቀቅ የብሔራዊ ቡድን አምበል የሆነው ዶሚኒክ ዝቦዝ ላይ ጨዋታው ከመጀመሩ በፊት የደደብ ስራ እንዳይሰራ ቀድሜ ነግሬው ነበር የማለ በሚል በብስጭት ሲናገር እናስታውሳለን። በዛ ተጫዋታ ዶሚኒክ ዝቦዝ ላይ ያችን ጎል ባያስቆጥር ኖሮ ሃንጋሪ አንድ ለባዶ የተመራች ነው፣ ኬርኬዝ በቀይ ካርድ የወጣው አሁን ግን ድጋሚ ተገናኝተዋል። ያን ያ የነበራቸው ግጭትም የተሻረ ወይም ደግሞ ወዲያው የቀረፉት እንደነበርና አሁን በጥሩ ወዳጅነት ላይ የሚገኙ ተጫዋች እንደሆኑ ይነገራል። በሊቨርፑል በጣም አስፈላጊ የሚባለው ዝውውር ነው ተብሎ እየተገለጸ ይገኛል። ልክ እንደ ፍሎሪያን ቪስ ጭምር ማለት ነው። ፍሎሪያን ቪስ ላይ ያወጡትን ገንዘብ ተመልክተናል። ኬርኬዝ የፕሪምየር ሊግ ልምድ ያለው ተጫዋች ነው። በሚላን ተጫውቷል። በእንግሊዝ ፕሪሚየር ሊግ በቦርንመዝ ከመጣበት ጊዜ ጀምሮ ቶፕ ፐርፎርመር ከምንላቸው አውትሳይድ ቶፕ ሲክስ ከምንጠቅሳቸው የግራ መስመር ተመላላሾች መካከል አንደኛው እንደነበረ መግለጽ እንችላለን። በሊቨርፑል ቤት ያለው ጉዳይ እንግዲህ እንዲህ ያለው ጉዳይ ነው የሚሆነው። የእንግሊዝ ፕሪሚየር ሊግ ክለቦች እንዲህ ባለ ጊዜ ላይ ነው የሚገኙት። ወደ ሌላ ቦታ የሄድን ከሆነ ግን መጥቀስ ያለብን አንድ ክለብ አለ፣ ባየር ሙኒክ። ባየር ሙኒክ ለረዥም ዓመታት የሚቆይ አንድ ዝውውር ሊያጠናቀቅ ይችላል ተብሏል። ይሄ ተጫዋች ወልትማድ ይባላል። የሃያ አንድ ዓመት በታች የአውሮፓ ዋንጫ ውድድር ላይ አሁን ለፍጻሜ መድረስ በቻለችው ጀርመን ላይ ደማቅ ጊዜን እያሳለፈ ይገኛል። የስቱትጋርት የአጥቂ መስመር ተሰላፊ ነው። በአራት ጨዋታዎች ስድስት ጎሎችን ማስቆጠር ችሏል። ገና ሃያ አንድ ዓመቱ ነው። የሙሲያላና የሜሲ አይነት ባህሪ ያለው ቁመናውን ደግሞ ለተመለከተ የቀድሞ የጀርመን የአጥቂ መስመር ተሰላፊዎችን የሚያስታውስ አይነት ተጫዋች ተብሎ እየተገለጸ ይገኛል። ወልትማድን ለማስፈረም እንደ ስካይ ጀርመኒ ዘገባ ከሆነ ባየር ሙኒክ በብዙ ነገር ከስምምነት ደርሷል። ቀሪው ነገር ከአውሮፓ ዋንጫ መጠናቅ በኋላ ተጫዋቹ መጥቶ መ መፈረም ብቻ ነው የሚቀረው የተባለ ይገኛል። ነገ እንግሊዝ ከጀርመን ከአንድ አመት በታች የፍጻሜ ጨዋታቸውን ያደርጋሉ። በእንግሊዝ በኩል እንደነ ሃርቬ ኤልዮ ያሉ ተጫዋች እንደ አይደን ሀክኒ ዋኔሪ ያሉ ተጫዋቾች ደማቅ ጊዜን እያሳለፉ ይገኛሉ። በዚህ በኩል ደግሞ በጀርመን በኩል ወልትማድ ትልቁን የመነጋገሪያ አጀንዳ የሆነው ተጫዋች ነው። በባየር ሙኒክ ቤት የረዥም አመታት የአጥቂ ክፍላቸውን ክፍተት መድፈን የሚችል ተጫዋች እንደሚሆን ይጠበቃል። ለጀርመን ብሔራዊ ቡድንም እንደ በረከት እየታየ ይገኛል። በዚህ ሰዓት ይህ ተጫዋች ወልትማድ በባየር ሙኒክ ከሀሪኬን ዘመን ማብቃት በኋላ የባየር ሙኒክን የፊት መስመር ሲመራ የምንመለከተው ሌላኛው ቁመተ መለሎ ተጫዋች ሆኖ እንመለከተዋለን። ዛሬ ላይ በስፋት የተሰሙ ያሉ ጉዳዮች እነዚህን ይመስላሉ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ